በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ አስራ ስምንት እግዚአብሔር ለአብርሃም እንደተገለጠ በቀትር ጊዜ አብርሃም በድኳኑ ድጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም በአነሳ ጊዜ እነሆ ሶስት ሰዎች በፊቱ ቁመው አየ። ባያቸውም ጊዜ ሊቀበላቸው ከድኳኑ ድጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህ አለ፦ አቤቱ በፊትህስ ባለሟልነትን አግኝቼ እንደሆነ ባርያን አትለፈው። ውሃ እናም እናምጣላችሁ እግራችሁንም እንጠባችሁ ከዛፍም ስር እረፉ እንጀራም እናምጣላችሁና ብሉ ከዚያ ባሪያችሁ ዘንድ በባሪያችሁም ዘንድ ካረፋችሁ በኋላ ወደ ሀሳባችሁ ትሄዳላችሁ እነርሱም እንዳለህ እንዲሁ አድርግ አሉት አብርሃምም ወደ ድኳኑ ወደ ሚስቱ ወደ ሳራ ፈጥኖ ገባና ሶስት መስፈሪያ የተሰቀለ ዶቄት ፈጥነሽ ለውሺ አንጉችም እንጎቻም አድርጊ አላት አብርሃምም ወደ ላሞቹ ሮጠ እጅግ የሰባውም ታናሽ ጥጃ ዘና ለብላቴና ሰጠ ያዘጋጀው ዘንድም ተቻኮለ እርጎና ማር ማረንን ያዘጋጀውን ጥጃ አመጣ በፊታቸውም አቀረበው! እርሱም ከዛፉ በታች በፊታቸው ቆሞ ያሳልፍላቸው ነበር እነርሱም በሉ ለአብርሃም ወንድ ልጅ እንደሚወለድ የተሰጠው ተስፋ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 የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳቅኩም ብላ ካደች። እርሱም አይደለም ሳቅሽ እንጂ አላት። አብርሃም ለሰዶም እንደማለደ። እነዚያ ሰዎችም ከዚያ ተነስተው ወደ ሰዶምና ወደ ገሞራ ቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። አብርሃም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም አለ፣ እኔ የማደርገውን ከወዳጄ አብርሃም አልሰውርም። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር ሕዝቦችም ሁሉ በእርሱ ይባረካሉና ጽድቅና ፍርድን በማድረግ የእግዚአብሔርንም መንገድ ይጠብቁ ዘንድ ልጆቹንና ቤቱን ያዘዛቸው ዘንድ እንዳለው አውቃለሁና። ይህ እግዚአብሔር ለአብርሃም የተናገረው ሁሉ ያደረገላቸው ዘንድ ነው። እግዚአብሔር ለአብርሃም አለው፣ የሰዶም እና የገሞራ ጩኸት በእኔ ዘንድ በዛ፣ ኃጢአታቸው እጅግ ከበደች። እንግዲህስ ወደ እኔ እንደመጣች እንደ ጩኸችም ይፈጸሟት እንደሆነ አይ ዘንድ እወርዳለው፣ እንዲሁም ባይሆን አውቃለሁ። ሰዎችም ከዚያ በተመለሱ ጊዜ ወደ ሰዶም መጡ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ፣ አለም አቤቱ ጻድቃንን ከአንተ ከኃጢያን ጋር አታጥፋ። ጻድቁ እንደ ሃጣኑ አይሁን። አምሳ ጻድቃን በከተማይቱ ውስጥ ቢገኙ በእውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኙ አምሳ ጻድቃን አትምርምን? አቤቱ ይህ ለአንተ አግባብ አይደለም። ይህ ነገር አታድርግ ጻድቃንን ከሐጽያን ጋር አታጥፋ። ምድርን ሁሉ የምትገዛ ይህንን ፍርድ ታደርግ ዘንድ ለአንተ አግባብ አይደለም። እግዚአብሔርም አብርሃምን አለው፣ በሰዶም ከተማ ውስጥ አምሳ ጻድቃን ባገኝ ከተማውን ሁሉ ስለ እነርሱ አድናለሁ። አብርሃምን መለሰ አለም፣ እኔ አፈርና አመድ ስሆን ከጌታዬ ከእግዚአብሔር ጋር እናገር ዘንድ አሁን ጀመርኩ። ከእነዚያ ሐምሳ ጻርቃን አምስት ቢጎሉ ከተማይቱን ሁሉ በጎደሉት በአምስቱ ምክንያት ታጠፋለህን? እግዚአብሔርም ከዚያ አርባ አምስት ባገኝ ስለ እነርሱ አላጠፋም አለው። አብርሃምም አለ ከዚያ አርባ ቢገኙስ? እግዚአብሔርም ለአርባ ስልም አላጠፋቸውም አለው። አብርሃም እንደገና ነገሩን ደገመ፣ እንዲሁ አለ ከዚያ ሰላሳ ቢገኙስ እርሱ።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 ጌቶች ሆይ፣ ወደ ባሪያችሁ ቤት ገብታችሁ ደሩ፣ እግራችሁንም ታጠቡ፣ ነገም ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባይ እናድራለን እንጂ አይሆንም አሉት። እርሱ ግድ አላቸው፣ ወደ እርሱም አቀኑ። ወደ ቤቱም ገብቶ ቂጣንም አዘጋጀላቸው፣ እነርሱ በሉ። ገና ሳይተኙ የዛች ከተማ ሰዎችም ታናሹም ታላቁም ቤቱን በአንድነት ከበቡት። ሎጥንም ጠርተው እንዲህ አሉት፣ በሌሊት ወደ አንተ የገቡትን ሰዎች ወደ የት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጃፉ ፊት ለፊት ወጣ፣ መዝጊያውንም በስተኋላ ዘጋ፣ እንዲህ አላቸው፤ ወንድሞች ሆይ ለእናንተ አግባባችሁ አይደለም፤ በእነዚህ ላይ ክፉ አታድርጉ። እነሆ ወንድን ያላወቁ ሁለት ሴት ልጆች አሉኝ፤ እነርሱን ላውጣላችሁ፣ እንደ ወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም በደል አታደርጉ፤ እነርሱ በቤት ጥላ ስር ገብተዋልና። እነርሱም ወዲያ ሂድ፤ ከእኛ ጋር ልትኖር መጣህ እንጂ ልትገዛን አይደለም። አሁንም ከእነርሱ ይልቅ አንተን እናሰቃያለን አሉት። እጅግም ተጋፉት፣ የደጁንም መዝጊያ ለመስበር በቀረቡ እነዚያ ሰዎችም እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤቱ ሰበው አገቡት፣ መዝጊያውንም ዘጉት። በቤቱ ድጃፍ የነበሩትንም ሰዎች ከታናሽ ጀምሮ እስከ ታላቅ ድረስ ዓይናቸውን አሳወሯቸው። ድጃፉንም ሲፈልጉ ደከሙ፣ አጡትም። ሎጥ ሰዶምን ትቶ እንደወጣ እነዚያ መላእክትም ሎጥን አሉት፣ ከዚህ ሌላ ማን አለህ? አማችም ቢሆን ወንድ ልጅም ቢሆን ሴት ልጅም ብትሆን፣ በዚህ ከተማ የምታውቀው ወዳጅም ቢኖርህ ያለን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህችን ስፍራ እናጠፋታለንና፣ ጮኸታቸው በእግዚአብሔር ፊት ትልቁ ሆኗልና እናጠፋ ዘንድ እግዚአብሔር ልኮናል። ሎጥም ወጣ፣ ልጆቹን ለሚያገቡትም ለአማቾቹ አላቸው ተነሱ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋታልና። ለአማቾችም ግን የሚያፌዝባቸው መሰላቸው። ጎህን በቀደደ ጊዜ መላእክቱ ሎጥን ተነስ፣ ሚስትህንም ከዚያ ያሉትን ሁለቱ ሴቶች ልጆችህን ውሰድ፣ አንተም በከተማይቱ ሰዎች ኃጢአት እንዳትጠፋ እያሉ ያስቻኩሉት ነበር። እርሱም በዘገየ ጊዜ እነዚያ መላእክት የእርሱን እጅ የሚስቱን እጅም የሁለቱን ሴቶች ልጆች እጅ ይዞ አወጧቸው፣ እግዚአብሔርም ራርቶላቸዋልና። ወደ ሜዳ በወጡ ጊዜ እንዲህ አሉት፣ ራስህን አድን፣ ወደ ኋላ አትመልከት። አንተንም መከራ እንዳያገኝህ በዚች ሀገር በዳርቻዋና በተራራዋም አትቁም። ሎጥም አላቸው ጌቶች ሆይ በእጅ በሉኝ እነሆ ባሪያ በፊት ምህረትን አግኝቼ እንደው ሰውነቴንም ታድን ዘንድ ቸርነትህን አብዝተህልኝ እንደሆነ መከራ አግኝቶኝም እንዳልጠፋ ወደ ተራራ ሸሽቼ ራሴን ማዳን አልችልም እነሆ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት እርሷ ትንሽ ናት ነፍሴን ለማዳን ወደ እርሷ ሸሽቼ ራሴን ላድን ሰውነቴ ቀዳነችም ትንሽ አይደለችም። እርሱም አለው፣ ስለ እርሷ የነገርከኝን ያችን ከተማ እንዳላጠፋት እንሆ እንዳልከው ልመና ተቀብግ፣ ያለው እንግዲህ ፍጠንና በዚያ ራስህን አድን። ወደዛ እስክደርስ ድረስም ምንም አደርግ ዘንድ አልችልምና ስለዚህ የዛች ከተማ ስም ሴጎር ተባለ። የሰዶም እና የገሞራ መጥፋት ፀሐይ በምድር ላይ ወጣች፣ ሎጥም ወደ ሴጎር ገባ። እግዚአብሔርም በሰዶም እና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳት ንድ አዘነበ። እነዚያ ከተሞችም በዙሪያቸው ያሉት ሁሉ፣ በከተሞችም የሚኖሩት ሁሉ፣ የምድርንም ቡቃያ ሁሉ ገለበጠ። የሎጥ ሚስት ወደ ኋላ ተመለሰ ወደ ኋላ ተመለከተች፣ የጨው ሐውልት ሆነች። አብርሃምን በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ገሞራ ወደ አውራጃቸው ሁሉ ተመለከተ። እነሆ ነበልባል ከምድር እንደ ምድጃ ጢስ ሲወጣ አየ። እግዚአብሔርም እነዚያን ከተሞች ሎጥ የሚኖርበትን አውራጃ ሁሉ ማጥፋት ባጠፋ ጊዜ አብርሃም አሰበው፣ ሎጥንም ከጥፋት መካከል አወጣው። የሞዓባውያን የአሞናውያን መወለድ ሎጥም ከሴጎር ወጣ፣ ከሁለቱ ሴቶች ልጆች ጋርም በተራራ ተቀመጠ። በሴጎር መቀመጥን ፈርቷልና፣ እርሱና ሁለቱ ሴት ልጆቹ በዋሻ ተቀመጡ። ታላቂቱ ታናሽቱን አለቻት፦ አባታችን ሽማግሌ ነው። በምድር ሁሉ እንዳለው ልማድ ሊገናኝ የሚችል ሰው በምድር ላይ የለም። ነይ አባታችን ወይን እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዛች ሌሊትም አባታቸውን ወይን አጠጡት፣ ታላቂቱ ገባች፣ በዛችም ሌሊት ከአባቷ ጋር ተኛች። እርሱም ስትተኛ ስትነሳ አላወቀም። በነጋውም ታላቂቱ ታናሺቱን አለቻት። እንሆ ትናንትና ከአባቴ ጋር ተኛው ዛሬ ሌሊት ደግሞ ወይን እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፤ ከአባታችን ዘር እናስቀር። አባታቸው በዚች ሌሊት ደግሞ ወይን አጠጡት አጠጡት። ታናሽቱም ገብታ ከአባቷ ጋር ተኛች። እርሱም ስተኛም ስትነሳም አላወቀም። የሎጥ ሁለት ሴት ልጆችም ከአባታቸው ጸነሱ። ታላቂቱ ወንድ ልጅ ወለደች፣ ስሙንም ሙአብ ብላ ጠራችው። ይህም ከአባቴ የወለድኩት ማለት ነው። እርሱም እስከ ዛሬ የሙአባውያን አባት ነው። ታናሲቱ ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው።